ሰላም ወድና እየተከበራችሁ ነው የተወደዳችሁት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ እያላችሁ ሰላማችሁ ብዙ ትትርፍት ይበል። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ትወዱታላችሁ። በመጀመሪያ ላይ ያው ሰርቼ ያስቀመጥኩት ነው። እኔም ቅድሚያው የምታዩት በመግቢያ ላይ የሚያምር ፈጣይር እሰራለሁ። ዛሬ አብረን እንሰራለን። በዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘናጉ። ወደ ስራው፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ እና እየተከበራችሁ እና እየተወደዳችሁ በያላችሁበት ሰላማችሁ ብዙ ትርፍ ትርፍርፍ ይበል ውድ ቤተሰቦች። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮን ትወዱታላችሁ ብዬ ተስፋ አለኝ። እንግዲህ ዛሬ የምሰራላችሁ ለየት ያለ ፈጣይር ልሰራላችሁ ነው። እናንተ ለመብላት እኔ ለመስራት ስለዚህ ለዚህ ቤት ምንድን ነው የሚያስፈልገው? ሰብስክራይብ፣ ሀሳብ አስተያየት በኮሜንት ለማስቀመጥ፣ ላይክ፣ ሼር ለጓደኞቻችሁ ሰርቶ ቤታቸው ውስጥ ሰርቶ ሊጠቀሙ የኔ ሙያ ደግሞ ይካፈሉ ማለት ነው። ስህተት ካለኝ ግን እታረማለሁ። ስህተቴን እንደምትነግሩኝ ተስፋ አለኝ። በኮሜንት ላሳውቁኝ ዛሬ የሚሰራ አጂና ላጅን ነው። አጂና የተለያየ አጂና ፈጣሪ ሲንሰራ አጂናው የተለያየ ነው። እኔ ግን አጂናው አንድ ላይ ሊሰራው ነው ቪዛና ና ምን ይባላው ስሙን ረሳው። ተቦ ስሰራ አሳያቸዋለሁ። አጂናው አጠቃላይ አንድ ላይ ነው የሚሰራው። አንዱ ዛህተር ሊሰራ ነው እንደ ቪዛ ተቆርጦ የሚሰራው። አንዱ ደግሞ ሰበና ሰፈና ኦይ ረጉድ ነው። ዘንድሮ ቆዩ ቅጠልና ምጥቻ አሳያቸዋለሁ አዘጋጅቻለሁ። እዛ ጅጋ ማለት ነው። ታይ ብለሱ የሚያስፈልጋው ግብአት እዚ ጅጋ። ይሄው ማሽን አዘጋጅቻለሁ። የሆነ ማምራቱን መሰለኝ እንትን ብለዋል። ደመቀላላማ አይደል እናንተ። አሁን እዚ ጅጋ የሚያስፈልጋችሁ በመጀመሪያ ደረጃ ላይ ሱከር ጨምሩ። አንድ ፍንጃል ሱከር ጨምሬበታለሁ። አንድ ፍንጃል ሱኳር ትንሽ እጨምርበታለሁ። ኦኬ ከዛ በኋላ ምንድን ነው መጨመሪያ ያለብን? እህ ትንሽ እየጨው በሻይ ማንኪያ ትንሽ እየጨው ትጨምራላችሁ። ታየም ጨው ማለት ነው ጨምር ያለው ኦኬ። በግምት ነው ነው የሚሰራ። ኦኬ እናንተ ግን በማንኪያ በሻይ ማንኪያ እስከሚለምዱ ድረስ በሻይ ማንኪያ ተጠቀሙ ማለት ነው። አዘች ጋ ደግሞ ወተት አለኝ። ወተት ፍሬሹ ካለ የበለጠ አሪፍ። ወተት ዛሬ እኛ ቤት አልቋል። ሲጀመር ወተት አልቆም አያልቅም። አለቀ ኒዶ ሊጠቀም ነው። ኒዶ አንድ ማንኪያ፣ ሁለት፣ ሶስት፣ አራት። ምክንያቱም ወተት በጣም ያሳምሯል። አጂ ነው ውስጡ፣ ልክ እንደ ሶፍት ነገር ነው የሚሆነው ፍሬሽም ከሆነ በጣም አሪፍ ነው። ይሄ ኒዶም ከሆነ አሪፍ ነው የሚሆነው ማለት ነው። አሁን ከዚህ በኋላ የምንጀምረው ደግሞ የምንቀጥለው ምንድን ነው? ካሜራ እንጨምራለን። ኬክን ባውደር እንጨምራለን። እሱንም ተከታተሉ። ኬክን ባውደር ጨምርበታለው። ኬክን ባውደር ደግሞ አሪፍ ነው። ወዲያው ውስጡ ሶፍት ያደርገዋልና ያሳምረዋል። ቤኪንግ ፓውደር በሻይ ማንኪያ ሳይሆን በእንትን በምግብ ማንኪያ ላይ አንድ ሙሉ ነው፣ ጨመርኩት። ጠይብ፣ አሁን እርሾ ጨምራለሁ፣ ወይም ካሜራ ላይ ማለት ነው በሻይ ማንኪያ ሶስት ጨመርኩ ማለት ነው። ይ አሁን ምን ያስፈልገናል ለዚህ? ዘይት የሻይ ብርጭቆ ሙሉ የሻሂ ብርጭቆ፣ የዋ ብርጭቆ አይደለም ያልኩት የሻሂ ብርጭቆ ኦኬ ጨምር ያለው ማለት ነው። አሁን ምንድነው መጨመር ያለብን? ደቂቅ ኩዌት ነው መሆን ያለበት። እናንተ ለይታችሁ ለክታችሁ መጨመር አለባችሁ እኔ በግምት ስለምሰራ ነው። አሁን ለዚህ አሁን የጨመርኩት ግብአት እናንተ ሁለት የውሃ ብርጭቆ ሙሉ መጨመር አለባችሁ። ይ የሱ ሙሉ መጨመር አለ አንድ ላይ ጨምሬ ማሽኑን ሊሸቅለው ነው ማለት ነው ለቪዲዮ ጥራት በጣም ይቅርታ። ይ እኔ ጨምሬዋለሁ። አሁን ከዛ በኋላ ምንድነው የምናደርገው? ትንሽዬ ያው ማሽኑ ስለማይደርሰው ለዚህ ነካ ነካ ነካ እናደርገዋለን አንድ ላይ አብሮ። ይቅርታ አብሮ ስለምል ማለት ነው። እሺ አሁን ምንድነው መጨመር ያለብኝ? ውሃ ጠይብ ውሃ እያያችሁ መጨመር ትችላላችሁ። አሁን ማሽኗን መሸቀል ኦኬ ማሽኖን እንዲህ ናት ማሽኗ እንደዚህ ከሸቀመ በኋላ ማሽኑ በደንብ መምታት አለበት። አጂና በደንብ ከተመታ ማለት ነው፣ አጂና ምርጥ አጂና ነው የሚወጣላችሁ። ግማሽ ሰዓት ያክል በደንብ ይምታው። እጃችሁ ስለሚያማችሁ ያው አጂና መኪና ቤተ ውስጥ ከሌላችሁ በእጃችሁ ከቻላችሁ በደንብ ለአረቦች በደንብ ታጭነው ቤተሰቦቼ፣ ውጭ ተመልሼ መጥቻለሁ ባልኳቸው መሰረት እንግዲህ አጅናችን አጅነን አንድ ሰዓት ያክል አስቀምጨት ነበር። አሁን ኩፍ ብላለች። ለአጅናችን የሚያስፈልገው ዛሬ ሁለት አይነት ነገሮች ነው የምሰራ ነገርኳቸው። አሁን ዝጅ ፊት ልብታቸው የምታዩት ዛተር ነው። ዛተር ማለት ያሁላችሁም ታቁታላችሁ። ዛህተር እንደ ቪዛ ቁርጭ ስለሚሰራ ይሄ ዜት ዜቱን ወይንም ወይራ ዘይት ይባላል። ያሁላችሁም ታቁታላችሁ። ጽሁፍ የለውም እዚች ጋር እቤት የሚጠቀመው እንትናትና እሺ፣ ቪዛ ሰራለሁ ብያቸዋለሁ ማለት ነው። ቪዛ ደግሞ ለሚ ያስፈልገው ፍልፍል ሮሚ ያስፈልገናል። እዚች ጋር ሶስ ሶስ ሰሪች አለው። ይሄ ሶስ እኔ በራሴ ነው የሚሰራው በውጭ የሚገዛ ጃሂሶ አይደለም። ምክንያቱ እዚ ቤት ሰውዬ ሞት ቢመጣለት የውጭ ምግብ አይበላ ማለት ነው። ስለዚህ ማንኛው ነገር የሚሰራ እቤት ውስጥ ነው። ያ ስለሆነ እቤት ውስጥ ሶስ ሲሰራ አንድ ጊዜ ያሳያችኋለሁ። ምርጥ ሶስ ነው። እናንተም ሰርታችሁ ተጠቀሙት። ለዚህ ሳይሆን፣ ለሀገራችሁ ስትገቡ አላህ ለሀገራችሁ ያብቃችሁና ሀገር ስትገቡ እንዴት ትጠቀማላችሁ ማለት ነው። ምርጥ ሶስ ነው። እዚች ጋ ደግሞ ፊት ለፊታችሁ የምታዩ ደግሞ እጅጉን አፏል ጅቡን እላቸኋለው። ምንድን ነው ዘይቱን ሸራያ የተቆረጠ ለቪዛ የምንጠቀመው እንትን ነው ማለት ነው። ለቪዛ የምንጠቀመው ጅቡን ሙዝሬላ አለ። ያውዛቸው ጋ ነው ያለ አሳያቸዋለሁ። በኋላ ደግሞ ጃ ሄዛር ብቼ ሙዝሬላ ያስፈልገናል። ይኸው ከነ እቃው ነው ያለው። ጅቡን ሙዝሬላ ይባላል። ታቁታላችሁ፣ ሁላችንም ታቁታላችሁ። በስደት ያላችሁ የሚያስፈልገው ይሄ ብቻ ነው። በቃ ይሄ ሶስ ና ጥቁር ዘይቱን ሸራ የተቆረጠ ፍልፍል ሮሚ ነው የሚያስፈልገው። ግን ብዙ የሚያስፈልገው ነገር አለ እዶቅ የሚባለው ነገር አለ፣ ወይንም ደግሞ ጠማጥም እንደዛ የሚደረግ ብዙ ቢዛዎች አሉ። እንደዚህ ሰዎቼ አይፈልጉም። ቢዛ ደግሞ በትናንሹ የሚቆረጠው በኩባያ ወይም ደግሞ ካስ በብርጭቆ የሚቆረጠው ነው። የብርጭቆ አዘጋጅቻለሁ ምክንያቱ ጃሄዛ እራሱ አለ። እንደዚህ ብረት ነገር ክብ ነገር አለች፣ ቤታችሁ ሊኖር ይችላል። ከሌለም ደግሞ አቦር ያ ሌላ ያምጡና ተጠቀሙ። ይሄ ምክሬ ነው ማለት ነው። የዛ ህተር እንደዛ ዜዜቱን አርግቼ እንደ ቢዛ ደወር አርግቼ በዚህ ካሳው ላይ ወይም በብርጭቆ ቆርጬ በላዩ ላይ መቀባብ ነው ማለት ነው። ይ ሌላ ደግሞ የሚሰራላችሁ ልክ ፈጣይር ነው። ፈጣይር ዚ ችጋር ጅቡን አለ ጅቡን ማለ ይባላል በጣም ጫዋማ ነው። ታቁታላችሁ። እንደ ነዋሽፍ አርክተን እናቀርባለን። የማታቁት ነው ይሄ ነው? እንጂ ሁላችሁ ታቁታላችሁ። አረብ ቤት ነዋሽፍ ነዋሽፍ ይቀርባል። አሁን እኔ ይሄ ቆራርጬዋለሁ፣ ሙረባት አድርግቼ ቆራርጬው ገና በሾካ ላይ አደባልቀዋለሁ። እዚህ አረንጓዴ የሚታያችሁ ናና ናና ማለት ነው። እዚህ ጋር ውስጡ ላይ ያለው ናና ነው። አላደባለኩትም፣ አደባልቀዋለሁ። ምክንያቱ ይሄ ናናና ጅቡን ማለት አንዴ አደባልቄ ፈጣይ ልሰራበት ነው ጅቡን ማሊያ ላይ ዛተር ያሳየዋቸው፣ ዛተር መጠቀም ትችላላችሁ፣ ብዙ መጠቀም ትችላላችሁ። ጨው ምናምን አያስፈልገው፣ እራሱ ጨዋማ ነው እና ቢዛ ምንድነው ጅቡን ክሩሶ የሚባለው ፈጣይር ሊሰራ ነው። አብረን እንሰራለን። ቤትም እንዳትሄዱ፣ ዛሬ ግብዣ የኔ ጋ ነው። ከፈለጋችሁ ሎኬሽን ልክላችኋለሁ። ቦታችሁ ካች ብላችሁ ቤታችን፣ ለማንም ለዓለም ላይ ያለ ሕዝብ የሚሆን ቤታችን ነው። አህለምሳለ መርሀበን ወደ ስራ እንሄድና፣ ዳይ ሃይ ባይ ቦቼ ሁላችሁ መተናል። ሃይ ባይ ቦቼ ሁላችሁ መተናል። ይሄ ከስር የምታዩት ወረቀት ዝብዳ ነው። ወረቀት ዝብዳ ማለት ሌላ ፈቃሪ ስለተጠቀምኩበት መዝጊያዬ ጥቁር ጥቁር ያለው ሌላ ፈቃሪ ስለተ ስለተጠቀምኩበት ያው በእሳት ገብቶ ስለወጣ ነው። አሁን እኔ እዚህ ጋር የምጠቀመው አቦቆስ ወተት አብቆስ ነው። እንቁላል መጠቀም ትችላላችሁ። ይሄን የተጠቀምኩበት ምክንያት ፈጣይሩን ለስለስ ያደርጓል። እንቁላል ግን ከረሩን ያሳምረዋልና በጣም ጋሲ ነገር ያደርጓል፣ ጠንከር ያደርጓል። ይሄ ግን ለስለስ ያለ እንደ ሶፍት ነገር ነው የሚሆነው ማለት ነው። እና ሲኛል ያደረኩ ፎሮኑ እና አብርቼዋለሁ። ያው እንዳሳያዋቸው ምርጥ አጂና ሆናለች። አጂናው አላሳያዋቸው ሰዎች ነበሩና ይህን ሲጠቀልል ደግሞ ሰዎቹ ነበሩ ለማሳያት አልተመቸኝም ነበር። አሁን ያው ሲቀበል አሳያችሁ ብዬ ነው ማለት ነው። አሁን ዚች ከምን ማድረግ አለብን? ስምስም ማድረግ አለብን። ከዛ ወደ ፍሮ እናስገባዋለን። ከወጣ በኋላ እንገናኛለን። ምርጥ ፈጣይር ነው የሚሆነ። እናንተም እንደዛ ሰርታችሁ መጠቀም ትችላላችሁ። በጣም ቀላል ነው። በአሁኑ ሰዓት ደግሞ ከኢትዮጵያ አሁን አሁን የምትመጡ ልጆች እናንተ ይጠቅማቸዋል። ነባሮቹ ማራ ሰንጥላቸዋል። ማሻላ ተባረከላ ረህማን ስለዚህ እንደዛ መጠቀም ትችላላችሁ። ሞያይ ደግሞ ካጀበራ ካጀባችሁ በኮሜንት አስቀምጡልኝ አለ ካላጀባችሁ፣ ደግሞ ይሄ ነገር ማስተካከል አለብሽ ብላችሁ እኔ በሀሳባችሁ ላይ ኢንሻአላህ እረዳለሁ ባለና አሁን ስምስ አደረኩበት ማለት ነው። ስምስ እንዲከላይ ከረሙ እንደሚያምር ማለት ነው። ስምስ ግድና ግድና የዝብዳ ወረቀት ዝብዳ ማለት አይይዘኝ ሰኔ አውና ማለት ነው። ስለማይዘን ወረቀት ዝዳ ነው ተጠቀምኩበት። ማንኛውም ጊዜ ወረቀት ዝዳ ስለምጠቀም ሲኒየም ራሱ ለማጠብ አትቸገሩም። ካላችሁ በእንደዚህ መልክ ተጠቀሙ። እኔ ያው ሶስት አይነት ፈጣይር ያልሰራሁበት በዚህ ወረቀት ላይ ማለት ነው። ቤዛ ሰራሁበት፣ ወታ ቤዛ። ቀጥሎ እንትን ዛተር ምንድን ነው? ዛተር ነው ሰራሁበት ማለት ነው። እችኛው አልቀባዋትም፣ ረስቻት ነበር። ወደ ሳልት ገባ ነው። እንግዲህ ይሄን ይመስላል። ካጀባችሁ ሀት ወደ አስተካክለን እንመለሳለን። ይህ ምዳቴ ነው ባልካችሁ መሰረት የሁላችሁ ቢዛውን ወይንም ደግሞ ዛተሩን ይህን ይመስላል። ይሄኛው ደግሞ እንግዲህ ሀብስ ልቼ ያወጣሁት ምርጥ እንትን ነው። እንዲህ እንዲ ሆናል አያችሁ፣ በጣም ሶፍት የሆነ ነው። እንደዚህ ተጠቀሙ። እናንተ መጠቀም ያለባችሁ ወተት ነው መጠቀም ያለ እንቁላል ግን ከረሩ ያሳምረዋል እንጂ ይሄ በጣም አሪፍ ፈጣይር ነው። የሚጣላችሁ፣ የሚያምር ነው። አሁን እስቲ አስተካክ እየው መለሳለሁ። መልካም ቀን። ይህን ይመስላል። አስተካክ እየዋለሁ ማሻላ ተባረከለ። በጣም ነው የሚያምረው። ው የማብራት ላይት በጣም ነው ደብዘዝ ስላለ ነው። በጣም አሪፍ እንትን ነው። ተጠቅሙ፣ እናንተ ሰርታችሁ እንግዲህ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረግ፣ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ፣ ላይክ አድርጉ፣ ሼር አድርጉ። ብዙ ሰብስክራይብ አድርጉ ማለት አስፈላጊ አይደለም። እናንተ ካያችሁት ሁሌ ስለ ቪዲዮ ቶሎ ስለሚደርሳችሁ ሰብስክራይብ አድርግታችሁ አጥቁሯት፣ ወዲያው ይደርሳችኋል ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝቸው ቸው ሰላም አሌይኩም ወረህመቱላ ወበረካቱ።